ሰላም እንደምንሰነበታችሁ ውድ የፈንዲሻ ቲቪ የቤት ያፈራው ፕሮግራም ተከታታዮች እኔ ዶክተር ፌቤን ፋንጮ ነኝ አብሬያችሁ ቆይታ የማደርገው ዛሬም እንደተለመደው አንድ እንግዳ ይዘንላችሁ መተናል እንግዳችን የፍቅርን ስነ ልቦና ከታሪካዊ ዳራው ጀምሮ እስካሁን እስካለበት ፖስት ሞደርን ጊዜ ድረስ ያብራራልናል የስነ ልቦና ባለሙያ ነው ዛሬ የመረጠው እንግዲህ ሰላጣ እንድናዘጋጅለት ነው ሴት ይህ እንኳን ደህና መጣ እንኳን ደህና ቆየሽ። እሺ እንግዲህ በጥያቄ መሰረት ሰላጣ አዘጋጅተንላ። በደስታ ተቀብያለሁ። ቅመሰው እና አስተያየት ልቀበል። ባይዘወይ ወድጃ አይደለም ሰላጣ ያዘዝኩት፣ የጤናችንን ሁኔታ ላይ የወደድነውን ብቻ ሳይሆን የሚያስፈልገንንም ሊኖረን ይገባል በሚል ደመቀ ትዛዝ በጣም ግሩም ምግብ ነው። ሁላችሁም በየቤታችሁ ይለን ነው። ትዚ ሪሰንትሊ በቅርብ ጊዜ ነው መሰለኝ፣ ሪህ ዲያግኖስ ተደርገሃል እና አንዳንድ ፕሮቲን ያላቸው ምግቦችን መመገብ አልቻልክ። ከዛ ጋ ይገናኛል ሰላጣ ማዘዘ በቀጥታ አክቹሊ ቤዚክ ላይፍ ስታይል ይሄ ይገፋል ጥሩ ማስታወሻዎች ናቸው ወደ መስመር ወዳለው ቤዚክ የሆኑትን ለመሄድ አሁን ስቀም ሰው ይጠፍጠላየሽ ስለዚህ ቀስ እያል ደግሞ መውደድ እንጀምራለን እሺ በጣም ጥሩ እንግዲህ አንተ የስነ ልቦና ባለሙያ ነው ከዛ አልፎ ደግሞ የአብርሆት የስነ ልቦና ማዕከል ባለቤትም ነህ ምናልባት ወደ ስነ ልቦናው እንድታዘነብላ ያደረገህ ነገር ምንድን ነው አብርሆትንስ ለመክፈት ምን አነሳሳ ከሚለውም ጀምር። ደስ የሚገርምሽ ይሄን ጥያቄ የሚጠይቀኝ ሰው አጥቼ ነበር። ሳይኮሎጂ እንደሚገባ ከድሮ ጓደኞቼ ጋር ምናምን ሃይስኩል እያለ እናወራ ነበረ። ምንድነው ልክ ኤክስፕሎሬሽን እንደ መጀመሪያው ደረጃ ሁሉንም ትዳስሻለሽ። ከልጅነት ጀምሮ እንደ ማንኛውም ኢትዮጵያዊ ልጅ ፓይለት የመሆን ፍላጎት ነበር። ከዛ በእድሜ ሲመጣ ያደግኩበት የቤተሰብ አይነት ልብ እያልኳቸው የመጣኋቸው ነገሮች ወደ ሳይኮሎጂ እንድንገባ ምክንያቱ ሆነ። መጀመሪያ ቃሏን የሰማት ሰዎች ጥያቄ ነበረች ውስጤ። ሰዎች ለምን ጠዋት ደስ ብሎት ምናምን የሆነ ቆንጆ ነገር ገዝቶልኝ ከሰዓት ይቆጣኛል። ምንድ ነው ይሄ የሚለው ጥያቄ ነበረች። ከዛ ኮዝቢ ላይ ነበረ ቢል ኮዝቢ ቢ ት ሞዶ ሾው ነበር እና ስለ ቤተሰብ ቅርጽ በተለይ ደግሞ ለጥቁር ቤተሰቦች ሊያስተላልፍ የመለከው ፈለገው መልእክት ልጆቹን የሚያወራበት ዘዴ እና ከጀርባ የፈለጉት ጋር እንዴት እንደሚደርሱ ናምን እያያዩት ነበርና የኮዝቢ ልጅ ኮዝቢ ዶክተር ሀክስ ተብል ነበር ትዝ ካለች፣ ጋይናኮሎጂስት ነው። እሱ ልጅ የሆነ ፖይንት ላይ ሳይኮሎጂ ካልተማርኩ ብሎ ስለ ትምህርቱ የሆነች ነገር ጢብ ጢብ ሲያደርግ ሰማው የሽ የዛኔም የሆነች ምማሮ ትምህርት ፈልጋለሁ ስለምቲ የሆነ አስተማሪ ስጠይቀን ሳይኮሎጂ አልኩት። ከዛ ግን እየጠለቀ ትምህርት ውስጥ ገብቼ እየጠለቀን ስንመጣ እውነት ከጀርባ ለምን ሳይኮሎጂስት ለመሆን ፈለግኩ። ስነ ልቦና ፈለግን ነው የሚለው፣ ቦርቀቅ ያለ ነገር ተገኘበት። በሙያ በደንብ ስለምንተዋወቅ እኔ እናንተ እንግባባለን። ስለዚህ ከጀርባው ሌላም ምክንያቶች እያገኘ መጣ ማለት ነው። እዛ ግቢ ስንገባም ጥሩ ነበረ። አዲስ አበባ ዩኒቨርሲቲ ያገኘ ነው። በነገራችን ላይ አየሽ ከጀርባ ረጅም ዓመት ለተቋም እየሰሩ የሚቀርጡ ሰዎች አሉ። እድሜ ልካቸውን ህይወታቸውን በጥናትና ምርምር በእያንዳንዱ ሙያ ዘርፍና እንደ ድል ሆኖ እኛም በመጠኑ ቢሆን ጥሩ ጥሩ ሰዎች ስር ለመማር እድሉ ነበረ እና ገና ተማሪ እንዳለን እንደገባን ጥሩ እየጠበቅ ነውን ኢቨን ዴቲንግ ላይፋችን ራሱ ዛሬ ለካ ስለ ፍቅር ነው የምናወራው እና ምን ተማሪ ነህ? ሳይኮሎጂ ሰ አሁን እኔ እያሰብኩኝ ነው ትለኛለህ። ተነስተውን ጥሎን ይሄዳሉ እና ን ጥሩ ሪሌሽንሽፕ ራሱ ለመመስረት በጣም ተቸግረን ነበር። በጣም ገፋ ካለ ደግሞ ስ ጄን ምና። ስለዚህ ዳይናሚክሱን እንዳለ ማህበራዊ ክዋኔ እና የማህበራዊ አኗኗሩን በተለይ በዩኒቨርሲቲ ግቢ ውስጥ ያለውን ህይወት አጣፍጦታልም፣ ፈተናም ሆኗል ስለዚህ እሷን ለመስበር ሳይኪን አክሽን የሚባል ክበብ አቋቋመን። የእኛ አንድ አመት ታላቅ የነበሩ እነ ነጋሽ የሚባሉ ጓደኞች የነበሩ ጌታ ኒክ በኒክኔም እስካሁን የምናቃቸው እነፋውስ የሚባሉ ነበሩ እና ቁጭ ብለን ለምን እንደዚህ አይነት ክበብ ግን አናቋቋም፣ ሰውን ለምን ሞራ ዌርነስ አንፈጥርም ብለን ይህንን ሳይኪን አክሽን የሚባል መጽሄት መጀመሪያ ማጻፍ ጀመረን። የጻፈን ፐብሊሽ ማድረግ፣ ኮንፈረንሶች አዘጋጀን። የሚገርምሽ ኮንፈረንስ ስናዘጋጅ፣ መጀመሪያ ላይ ትክክለኛው አጠናን ስልት እንዴት ነው? በእኛ ጊዜ ክሪስማስ ተብሎ በቃ መጫሪያው ወቅት ነበር ነበር እና ከባድ ቴንሽን አለ። ስለዚህ ስለዛ ብዙ ሰው መስማት የሚፈልግ መሰለን እሱ መሰለን እና አቀረብን። ስናይ፣ አዳራሽ ውስጥ ብዙ ሰው አልመጣም ለካ እኛ ስለፈለግነው ነገር አይደለም። ምንድን ነው የሚፈልጉት ምናምን ብለን ስና ስናይ አንድ ጓደኛችንም ነበረች እዛው ውስጥ የሁሉንም ስምንትን አላልኩ እነ ካኪቶላ ቃል ኪዳን የሚባለው እያወራ ምን እያለን ከዛ ዌንስደ ራይት ታይም ቱ ሀር ሴክስ ብለን ኮንፈረንስ አዘጋጅ ትልልቅ በእኛ ሙያ ላይ ይዘን የነበሩ ስንጋብዛቸው አክብረውን መጡ። አዲስ አበባ እንግዲህ ስድስት ኪሎ ግቢ ማንዴላ አዳራሽ ነበር። ጠጠር መጣ ቦታ ጠፋች፣ ግጥም ብሎ ማለት ነው። ስለዚህ እዛኔ በቃ የወጣትነት ስሜት ሳይኮሎጂ ላይ ብዙ መስራት እንደምንችል ተሰማን። ሰዎችም ጥሩ ለኛ አስተያየት ያከብሩን ጀመሩ። በፊት ሲስቁብን የነበሩት ጓደኞቻችን እንደዚህ ክለብ ስናቋቋም ጆይን ማድረግ ጀመሩ። በጣም ደስ አለን። ተመርቀን ስንወጣ አይምሮችን ውስጥ ሰቀልን። አየሽ ትንሽ ቅዠት ቢጤም አላት። አዎ የወጣትነት እንትን ድሪም፣ አዎ ድሪሙ። ያ ስንወጣት እስኪ የት ነው ሳይኮሎጂ የምንለማመደው ብለን ስናስብ መጣን። ጥራቱን የጠበቀ ያንዳንዱ አቀማመጡ ራሱ ሳይኮሎጂ ላይ የራሱ የሆነ እንደየአስተምሮቶቹ ህግ አለው፣ የሙያው ጥራት አለ። ከዛ እንደሱ አይነት ቦታ ትንሽ አንድ ብቻ ነበር ከኛ በፊት ትዕግስት ዋልተንጉስ ለዚህ ሙያ ብዙ ሞክራለች። የእሷ ሴንተር ነበር የሬዲዮ ፕሮግራሙ ላይ ሞር ኤንፈሳይዝ ያደርጋሉ። ከዛ ወጣንና አንድ አስተማሪያችንን ጨምረን አምስት ጓደኛሞች ሆነን ጥበብ ላይም ትንሽ ጠጋ ስንል ጓደኞችም ነበሩን ቲንክ የዛሬ ዘጠኝ ዓመት የዛሬ ዘጠኝ ዓመት ጓደኞቻችን ስም ስጡናላቸው አብርሆት የሚለውን ስም ሰጡ። ሚስትር ለውጣ እዚህ ጋ አብርሆት የምትለማን ስም እኔ በጣም ወዶ ገጣሚ እንደ ወዳጃችንም ነው። ይህን የሚያጠ ገጣሚ እና ደራሲ ሰለሞን ሳህለ ነው ያወጣው ይባላል። እውነት ነው። አጋጣሚ ሆን ሶን ሰለሞን ትልቅ ነበር፣ የኛ ጊዜ ባህል ማዕከል ያቀርባል፣ ይጽፋል። እኛ ገና ተማሪዎች ነበር። አላቀንም አቀረበን፣ ሀሳባችንን ወደደው። አንድ ጓደኛችን ግጥም ይጽፍ ነበር እና ጓደኛሞች ሆነን አሁንም የህይወት ወዳጅ ሆነን። እዛው ዩኒቨርሲቲ አካባቢ አይጠፋም የመጽሐፍ ዝግጅቶች ነበሩ፣ ብዙ ፕሮግራሞች ነበሩ እና እሱ ደግሞ የእሱ ሰርክሎች ነበሩ። ከእነሱ ጋር ሆኖ አብረው ተሰብስበው ሆነው አንድ አምስት ስም ይዘንላቸው ይኸው መተናል ብለን ብሎ አምስት ኪሎ አንበሳ ግቢ ያለች ካፌ ነበረች፣ እዛን ዕለት ማታ ቀጥሮን ማታ አምስቱን ሰጠኝ እዛ ከአምስት ውስጥ አብርሆትን ወደድናት። እኛ አብርሆት የምትለውን ስም ከዛ ወሰድናት። ይህ የምንለው ይወይ እዚህ ግባ የሚል ገንዘብ ወይ ምናምን እንትን አይደለም። በጣም ለሙያ ለምንሰራው ስራ ልህቀት ሁሉም አጋዥ ነበር። ቆንጆ ስራ እንዲሰራ ነበር ማተር የሚያደርገው እንጂ የብላኔ ቶሎ የሆነች ነገር

ፈታኝ ነው የሚሆነው፣ ግን ልሞክር ሞክራለሁ፣ አበስላለሁ አንዳንዴ ደስ ሲለኝ ወይም ሲደብረኝ እሰራለሁ። ሶ በመሀል ፊልድ የመስራት እድል ስለነበረኝ ምግቦችን እሰራ ነበር፣ ግን እንደተለመደው አይደለም። አንዳን አሁን የሆነ ጊዜ ቅቅል ለመስራት ሞከርኩና ያበሻ ወጥ ነገር ነው ብቻ መስራት የፈለግኩት የሰራው ቀጣነ ሶ ጣፈጠኝ ዚ በሆነ እንደ ሾር አድርጌ በላሁት። መጀመሪያ ላይ እሰራለሁ ብዬ አሰብኩት እና የኛ ሀገር ምግቦች ላይ የውጭዎቹ ላይ ግን ጥሩ ነኝ። እንደ ምግብ መስራት ከተቆጠሩ ነግዋ ካሞሊ ምናምን እሞክራለሁ። ሽሮ ውስጥ በደንብ ሰራለው። እንዲሁ የመሰሉኝ የሚጠበሱ ነገሮች ምናምን፣ እኔ ቼክ የዶሮ ነክ ነገሮች በጥብስ መልኮች ምናምን አደርጋለሁ ግን። ሬርሊ የጊዜው አብሳ የሚባል ሰው አይደለም። እንደው ወጥ ቤት ውስጥ ገብቶ ምን እንደምሰራ ቃለሁ ነው እንጂ ስለዚህ የቱ ምን እንደሚደረግ ነው ይገባኛል፣ ግን የጀመርኩበት ላይ ላልጨርስ እችላለሁ። አሁን ዛሬ ለተገናኘንበት ጉዳይ ልገባ ነው ላላ ናድገው ምግብና ፍቅር ምን ያገናኛቸዋል ብለን ጀምር። ከባድ ጥያቄ ነው ግን የንቺም ይገባበታል እንግዲህ የሥነ አእምሮ ባለሙያ እንደመሆነች አንደኛው እንግዲህ ከኔው ከጀመርኩ ነው። ሆ ስለጠየቅሽ የመጀመሪያው እንዴት ብዙ ጊዜ ምግብ ቤት ነው እንግዲህ አሁን በዘመናዊው መስተጋብር ማህበራዊ ክዋኔዎች ውስጥ አንዱ ሁለት ጥንዶች ሲፈላለጉ መጀመሪያ ከሚያደርጉት ድርጊት ውስጥ አብረው ሄደው ምግብ መብላት ነው። ቆንጆ ምግብ ቤት ቆንጆ ቤት ምናምን ስሜት የሚሰጠው ስሜት አለ፣ ሀሳቡ አለ። እሷ ፊት የምናሳየው እሷ እሱ ፊት የምታሳያቸው ድርጊቶች አሉ፣ እነሱ ሁሉ አሉ። ከዛ ደግሞ ምግቡ ደግሞ የሚሰጡንን ከውስጥ ያሉትን አንጎላችን ውስጥ ያለው ነገሮች ነገሮችን እንዴት እንደሚጫወቱ ብን ታውቂያለሽ። ፓሚ ነው ምግቡ ቆንጆ ጣፍቶኝ ስበላ ከፍተኛ ሰሰ ሲሆን እሷ የሰጠችኝ ይመስለኝና እንደት አለ ልጅታኔ ወደ ድድል እየጨመረ ይመጣል። ግን በእኛም ባህል እኮ እንደዛ ነው አይደለ? ለምሳሌ አብረው ሲበሉ ሰዎች ሲተጫጩ ራሱ አበላል ይታያል፣ ምግብ አበሳሰል ይታያል። ብዙ አይነት ካልቸራል ሊሆኑ ባግራውንዶች አሉ። እዚህ ምግብ በጣም ከፍቅር ጋር የተሳሰረ አይነት ነገር ያለው ነው። ትክክል። መለኪያው መስፈርቱ ራሱ ወንዱም ሴቷን በተለይ ደግሞ ሴቷን እንዴት ነው ባለሙያ ነች ወይ ምንድን ነው ያ የእሷ ስራ ኃላፊነት ነው ከሚለው መልዕክት ሳይሆን ከጀርባ ያለው ቁም ነገር ቤቷን መያዝ ትችላለች፣ ሁለቱም የጋራ የሆነ መስተጋብር ኃላፊነትን ሊሸከሙ ይችላሉ የሚለውን ሚና ያሳያሉ እያምናለሁ። ስለዚህ ፍቅር ምንድን ነው ብለን እንጀምር። ከባድ ጥያቄ ነው በእውነቱ ከባድ ጥያቄ ነው። ሁሉ የምጠይቀው እኮ መልሱንም የሚያውቀው ሰው መኖሩንም እንጃ። እስኪ ያው ልንል የምንችለው ያው እንደ ባለሙያም ከዚህ በፊት በሳይንሳዊ፣ በጥናት፣ በስሌት፣ በቀመር ለመመለስ የሞከሩትን ነው ልናይ የምንጀምረው። ይህ የኔ እና አንቺ ብቻ ሳይሆን ያው የሰው ልጅም ጥያቄ ነበር ይመስለኛል። አንዳንድ ጊዜ ከፍተኛ የገቢ ምንጭ ላንዳንድ የስራ መስኮች፣ ለምሳሌ ስነ ጥበብ ላይ እውነት ፍቅር የሚባል ሀሳብ ባይኖር ኖሮ ይሄ ሁሉ ዘፈን ይሄ ሁሉ ፊልም እንደ ምን ተሰርቶ ይበላ ነበር እስኪባል ድረስ መነሻ ይሆናል። ይሄ ሁሉ እሱን ለመመለስ ሂደት ነው ብዬ ነው የማስበው። ጥበብን በራሷ መንገድ ይሄ ምንድን ነው ብላ ልትመልስ ትሞክራለች። የሃይማኖታዊ አስተምሮቶችም በራሳቸው ፍቅር ለምንድን ነው ብሎ ይሞክራሉ። አንዳንዴ እንደ ጨዋታ እንደ ቀልድም እኮ የምን ፍቅር ሲባል የሀገር ፍቅር ነው ያለን፣ የምግብ ፍቅር፣ ከዛ ከየትኛው ስንል ወደ ሰው ጋ እንጀምን ደርስና በሁለት ሰዎች መሀል፣ በወንድና በሴት መሀል የሚፈጠረው ፍቅር እንግዲህ ምንድን ነው የሚለውን ነው የምናየው። ትዳር፣ ቤተሰብ፣ ፍቅር የሚለውን ስናይ እነዚህ በተለይ የማህበራዊ ሳይንቲስቶች የመለሱ ልመልስ እስከአነ ዘመን ድረስ ሁለት ሰዎች ይታጫሉ። የዳቦ ጋጋሪ ልጅ ከሆነ የዳቦ ጋጋሪ ልጅን በሌላ ሰው አማካኝነት በሶስተኛ ወገን ያጭለታል። ገበሬ ከሆነ ገበሬ አንዳንዴ ኢኮኖሚያዊ ትስስርም እንደ መግለጫነት ይጠቀሙበታል። አንዳንዴ ፖለቲካዊም የንትና ግዛት ልጅ ባለባት የንጉስ ከዛኛው ጋር ለመዛመድ ይሄን ያደርጉበታል። ከዛ ሁለቱ ሰዎች ቀስ ብለው ያመረጩታል፣ ያመጡታል ብለው ነው የሚታሰበው። እስከዛ ዘመን ድረስ ከእነሱ በፊት የነበረውን ብታዩ ደግሞ እንግዲህ ይሄኛው የሚመልሱት በግ ዋኔ ውስጥ ያለው ኢቮሉሽነሪ ጋር ሳይኮሎጂ ላይ በተለ ስነልቦና ያሉት መጀመሪያ የሰው ልጅ መኖር መቻል አለበት፣ ሰርቫይቭ ማድረግ አለበት። እሱን ለመቀጠል አንድ ላይ ማህበራዊ እንስሳም ነው ስለምንል አንድ ላይም ተጠምዶ ያልፋል ከዛ በጣም ጥበብ የፈነዳበት ወቅቶች ነበሩ ይላል። እንግዲህ ማህበራ ለምሳሌ ሴ ሲገልጾታል እሷን ሲያያት ልቡ ፈንድቆ ያለሷ መኖር ህይወት ትርጉሙ ጠፍቶ፣ የተወሰነ ግነት እየጨመሩ የሚገልጹበት መንገድ የተወሰነ ስራ በደንብ እና ትልልቅ ትልልቅ የጥበብ ስራዎች ሮሚዮና ያለሷ እንዴት መኖር አልቻለም የሚለው ሰው በዛ ዘመን ሁሉም ግራ ገብቶት እንዴት ነው የሚለው ጠማዝኖ ምን ብሎ ያንን አጋርተው ያየዋል። ከዛ በኋላ የነሱ ሚናው ቀላል አልነበረም፣ ያሳደረው የሰው ልጅ ማህበራዊ ቁርኝት ላይ ወንድ ሴት የሚለው ከዛ እንግዲህ አሁን ጠለቅ ወዳለው ሳይንስ ስንመጣ አንድ ሶስቶችን ማየት እንችላለን። አንደኛው እንግዲህ 1986ቱ በደንብ የሰራው የስተርንበርግ የፍቅር ሶስቱ ማዕዘን ቲዮሪ ነው። ቲዮሪን በአማርኛ ቃት ነበር ጠፋች። ዛሬ ጽንሰ ሐሳብ አንድ ቃል ነበረች ብቻ። የእሱ የሶስት ማዕዘን ቲዮሪ አለ። ከዛ ደግሞ ከግንኙነት ጋር አታችመንት ቲዮሪ አለ። ከዛ እያለ ዳይናሚክ የሚለዋለ ከበድ ይላል፣ ወደ አማርኛ ለማምጣት እነዚህን ሳይንሳዊ ስሌቶች። ከዛ እንግዲህ በሂደት ውስጥ ደግሞ መሀል ላይ ጆን ሊ የሚባልም አንድ እያስቀመጣቸዋለ። ግን እነዚህ ሶስቱ በተለይ የስተንበርግ በአደረጃጀቱ በአሰራሩ ሻል ከሚል ውስጥ ማየት እንችላለን። ምናልባት ከዚህ ጋር በተያያዘ ያው ብዙ ሰው ፍቅር ያዘኝ ይላል። ፍቅር ከስሜት አንጻር በጣም የተወሳሰበ ስሜት ከምንላቸው ሆነ የቀላል ስሜቶች እና የተወሳሰቡ ስሜቶች ምንላቸው ሆነ ሲምፕል ኢሞሽንስ ለምሳሌ ደስታ ብዙ ግራ አያጋባም፣ በቃ ደስታ ደስታ ነው ወይ ሐዘን እንላቸው ኦን ደ ሰርፌስ ሌቨል ሲምፕል የሆኑ በቀላሉ ለመረዳት የቀለሉ ስሜቶች አሉ። ፍቅር ግን ኮምፕሌክስ ከሚባሉት ኢሞሽንስ መካከል የሚመደቡ ወይም ደግሞ ትንሽ ከበድ ከሚሉ ወይም የተወሳሰቡ ከምንላቸው ስሜቶች፣ ምክንያቱም የሌሎች ስሜቶችንም ስብጥር ስለሚፈልግ ማለት ነው። ከዛሬ በጣም ስለ ፍቅር የሚገርመኝ አንደኛው ነገር ቃሉ ራሱ ቨርብ ምነው ነው አሁንም ነው። ስለዚህ ድርጊትንም ግብርንም ስምንም ይይዛል እዚህ ሰው አፈቀርኩ ሲል የሆነ አይነት ድርጊቶች እናይበታለን፣ ከመናገሩ ውጭ ማለት ነው። በጣም ጥሩ ፖይንቶች አንስተ ነበር። ሼክስፒርን ቴዎሪዎችን ምናምን ስናመጣቸው ምን ይመጣል ማለት ነው ፍቅር የሚለው ስያሜ ሮማንቲሳይዝ ሲደረግ ወይም ደግሞ በድርጊት ሲገለጥ ተራ የሚባለው ወይም ተራ ሳይሆን ኦርዲነሪ የየእለት ተእለት የምንለውን አይነት ህይወት በጣም የተለየና ደግሞ ከትንሽ ከእውነታም ቅድም እንዳነው የመጋለን አይነት ነገሮችን ስለሚይዝ ብዙ ሰዎች ግራ መጋባታቸው ከዛ ጋር አብሮ የተያያዘ ሊሆን ይችላሉ። ይሄንን እንደ ሙያ ከቴዎሪዎቹ አንፃር እንዲታየዋለን፣ እንትን ይሄ የሰው ልጅ ሂደት ሁላችንም ያጋጥመን ያጋጠመን እያጋጠመ ያለ እንዳልሽው ክስተትም ድርጊትም ስያሜም ነው። ታዲያ ይህንን በደንብ ሰብረን ስንረዳው ቃላቶቹ ራሱ አሁን አንቺ በደንብ ያልሺው የተወሳሰበ ስሜት ስንል እንግሊዝኛው አንዳንዴ ቀለል ያደርገዋል። ለምሳሌ ለእንግሊዝኛው አሁን በሁለት ቃል መጫወት እንችላለን። ኢሞሽን ብለንም ፊሊንግንም ብለ ብለን ምናልባት አሁን ሁለቱንም ብናመጣ ምናልባት ያለኝ የቋንቋ ሀብት ሊሆን ይችላል። ኢሞሽንንም ስሜት እንላለን፣ ፊሊንግንም ስሜት እንላለን፣ ሙድንም ስሜት እንላለን፣ ካልሻይ ቀር ሴንስንም ስሜት እንላለን እና አሁን የተወሳሰበ ስሜት ስንል እየገለጽን ያለውን አካል አሁን ለብቻው መግለጫውን መሰማትን ፊሊንግ ብንለው እንደው ለመግባባትም እንትኑን ደግሞ አንኳሩን ደግሞ ስሜትን ኢሞሽን ብንለው ኤክስፒሪንስ ያደግነው ስሜት ነው። ከዛ የገለጥንበት መንገድ ደግሞ መሰማት ፊሊንግ ብንለው ከዛ የእሱን ባህሪ ከአካላዊ የራሱ ጀምረን ብንረዳው እና አንጎሉ ሲመጣ የቀድሞ እናንተ ፕሪሚቲቭ ነው ትት የቀድሞ የአንጎላችን አካል ውስጥ አይደል፣ ሂፖካምፓስ ውስጥ የማስታወስ አቅማችን ክሎት፣ የረጅም ጊዜ ማስታወስ ክሎቱ እና ኢሞሽኑ አንድ ላይ ይቀመጣሉ። ያለ ነገር የተቀመጡም አይመስለኝ አንጎላችን ውስጥ ሁለተኛው እንግዲህ ይህንን በመረዳት ሂደት ውስጥ ስንመጣ፣ ሰዎች ሳይ ልቤ መታ፣ አንዳንዴ በልባችን ነው እንጃ፣ ልቤ ደስ አላለው ለመግለጽ ይሞክራል። በራሱ ሂደት ሊገልጽበት የሞከረው ሂደት ነው። ታዲያ ወደዚህ ወደ ሳይንሳዊ በቀመር በስሌት ስናይ፣ እንደው እንትና ብንመረምረው የስትረንበርግን ምን ይላል እሱ፣ እነዛ ሶስቱ ማዕዘኖች የሚጫወተው ወይም የሚቃኘው በኢንቲመሲው በኮሚትመንቱ እና በፓሽኑ ላ ይላል። እነዚህ ሶስቱ እንግዲህ ሶስቱ ናቸው። የኢንቲሜት የመሆን ራሱ የሚገልጥበት የጠለቀ ቅርበት ወይም የጠለቀ ቅርበት ብንለው ብንለው የጠለቀ ቅርበቱ ላይ እነዛ ጠንካራ ያላቸው የፊሊንግ ስሜቶች ምናምን ይኖራሉ። አሁን እነዚህ ሶስቱ ማዕዘኖች ይጫወታሉ። በጣም ሲያወራ የነበረው የተቀመጠ አይደለም ይላል። በየጊዜው ይቀያየራል። የሁላችንም እንደየደረጃው መጀመሪያ ስንተዋወቅበት ጊዜ ላይ እንትና ትተኩሳለች የጥልቅ የሆነው ስሜታችን እናደርገዋል። አሁን እሱ ፓሽኑ ላይ ደግሞ ስንል አካላዊ የሆነ ፍላጎቶቹ ምናምን እዛ ጋር ይንጸባረቃሉ። የመጨረሻው ደግሞ የሰውየው ኃላፊነት የሚያልፍበት ነው። ለረጅም ጊዜ እንትን የሚለው ነው ኮሚትመንት ነገር ራስን መስጠት ወይም ኃላፊነት መውሰድ ይመጣል ማለት ነው። መሰጠት ምትለው ቃል ታምራለች እና በሦስቱ መሀል ይጫወታል ይላል። ከዛ አሁን እንግዲህ የሰው ልጅ ማህበራዊ መስተጋበር ሲጀምር ሲያጫውተው የመጀመሪያው ላይ ምንም ፍቅር የሌለው ለምሳሌ ብሎ ይጀምራል። ስለዚህ እንደ ስራ ባልደረባ ምናምን የምትተዋወቅ ሰው ሶስቱም የሉበት እዚህ ላይ ነው። ከዛ ምን ይላል? ኤምፒቲ ላፍ ደግሞ ባዶ የሆነ ፍቅር ይላታል። እቺን የሚላት ማንን ነው? መሰጠት ብቻ ሲሆን ውስጡ ጥልቅ የሆነ ጉጉትም የለም ጥልቅ የሆነ መቀራረብም የለውም። አይቀርብም ብዙ አያወራም ምን አይለም ይሄ ወሞላላ ለ ምግቡን ምናምን ለልጆቹ አደርጋለሁ ላስደስታት አልቻልኩም ወይም ደግሞ አልፈለገችም። እኔ ግን እንደ እንትን የሚገባኝን ኃላፊነቶች ትወጥቻለሁ ጥሩ መጥፎም ብለን ሳንወስን ግን ስተንበርግ ባዶ ፍቅር ይላል። ከዛ ማትመጣለች ሮማንቲክ ትመጣለች ። ሮማንቲክን ስታዩ ጥልቅ የሆነ መቀራረብና ትልቅ የሆነ ጉጉት ሁለቱ ብቻ ገኖ ሲወጡ ነው። ችኛ ነች እንግዲህ ይሄ ብድ ያለ ፊልም ላይ ምንም ላይ እንትን ስናየው ኃላፊነት ይጎድለዋል ማለት ነው። እንግዲህ አሁንም የምናስታውሰው የሶስቱ ጨዋታዎች ነው እያለን ነው ሄስተርንበርግ የምንለው ነው የመሰጠት ጥልቅ የሆነ ጉጉት ፓሽን እና ኢንቲሜሲን ጥልቅ የሆነ መቀራረብ የምንለው ነው። የዛኔ እንበናለን የዛኔ ነው እንግዲህ በሶስት ወርም ካልተጋባው ወይም ያወሳሰን ክህሎታችንን የማሰብ የማብሰልሰል የማገናዘብን ግብአት ብዙም እዚች ጋር ላይወስድ ይችላል፣ እና በሁለቱ መሀል ላይ ይጫወታል። እንግዲህ አሁን ካየሽው ከዚህ በፊት ያነሳ ነው ዝም ብሎ ባዶ ፍቅር የምንለው እንዲሁ መሰጠት ነው ኮሚትመንት ነው ያለው። ረጅም ጊዜ በባለቤቴ ነች ለቤቴ ማቅረብ ያለብኝና እቀርባለሁ፣ ኃላፊነትን ወጣሉ ይላል። የመጀመሪያው ደግሞ ብዙም ግንኙነት የለውም። መሀል ላይ ደግሞ እንትና ለብቻዋ ፈንት ፈንዳለች። ጥልቅ የሆነ መቀራረብ፣ ስለዚህ የልብ ወዳጅ ይሆናል። ግን ብዙም አካላዊ ነገሮችን ምናምንም አይታዩበትም። በጣም መተሳሰብ ምናምን እዚህኛው ላይ ይጫወታል። እሷ እንትን ትላለች። መሀል ላይ ደግሞ እቺ ጥልቅ የሆነች ጉጉቷ ደግሞ ትፈነዳለች። እዚ ላይ አብዛኛውን እንግዲህ እንትን የሚለው አካላዊ የሚሆነው ይገናል። አካላዊ መሳሳቡ አለ። ከዚህ ይሄ ወሲብ፣ መሳሳም፣ ፊዚካል የምንላቸው ዚሳሳ ምንላቸው ነገሮች እየገነነ እየገነነ ይወጣል ማለት ነው። ከዚህ ሪሌሽንሽ ሞሮፍ ይሄ ኃላፊነት ከመውሰድ አንጻር ስለዛ ጉዳይ ወይም ደግሞ ይሄ ፓሽን የምንለው ነገሮች ውስጥ ከመሄድ ይልቅ ኢንቲሜሲው በጣም እየጠነከረ እየጠነከረ ቅደም ተከተል የላቸውም አይደል? ይሄ ከዚህ በኋላ ይመጣል፣ ይሄ ከዚህ በኋላ ይመጣል የምንለው የለም። አንደኛው ተንቀሳቃሽ ነው ስንል፣ ወይም ደግሞ ቀጥሎ የቆመ ነገር አይደለም ስንል ማለታችን አንደኛው ወደ አንደኛው ሊንሸራተት ይችላል፣ ለአንደኛው ወደ አንደኛው ከአንደኛው ሊነሳ ይችላል። ስለዚህ በእንደዚህ አይነት መልክ በሚገላበጥ ነገር ነው ማለት ነው። ሶስት ውስጥ ውስጥ ስርዓተ ሂደት ያለው አሁን ለዛም ነው አንዱ እየመጣ ይፈነዳልና ያር ሶ አሁን ጥልቅ የሆነ ቅርርቡ ሲፈነዳ ጥልቅ የሆነ ጎጎቱ ፓሽኑ ሲፈነዳ እንዳልሽው እነዚህ አካላዊ የሆኑት ነገር በስ መሳሳም ለኛ አካላዊ ቅርርቦች እነሱ እነሱ ብቻ ይፈነዱ እኔ እያስባልከኝ እነሱ እሺ እነሱ ይፈረዱና ይሄ የረጅም ጊዜ መሰጠት ምናምን አይመጡም። መጀመሪያ ላይ እንዳልሽው አየሽ፣ እዚህ ጋር ነው የሁለቱም ሰዎች እኩል ይመጣና አንደኛው ከሱ ይወጣና ደግሞ አብሮ ጥልቅ የሆነ ቅርርብን አብሮ ያሳድጋል። የዛኔ በዛኛው ወገን እኩል አንድ አይነት ሂደት ላይ አይሆኑና ለምሳሌ ይኸው ወንዶ ሴቱ ይሄ ቢሆን መጀመሪያ ላይ እንዲህ ቢሆኑ ከዛ የእሱ እዚህኛው ውስጥ እየጨመረ ሲገባ የእሷ ግን ረጅም ጊዜ መሰጠት ምናምን እዛ ውስጥ ገና አልገባቸው ይሆናል። ስለዚህ ለዛ ነው ውደት ውደቶች ናቸው። ስለዚህ በጋራ መደነስ ይፈልጋል። በተወሰነ መንገድ አሁን ከምረዳው እንግዲህ የመጀመሪያ የግለሰቡ ሶስቱ ማዕዘን ምጣኔ መጠበቅ መቻል፣ ማለትም ማመጣጥኖ መሄድ መቻል ይፈልጋል። አንደኛው ብቻውን ፍቅር አንለውም፣ ተነጥሎ ፓሽን ብቻ ፍቅር ልንለው አንችልም። ባዶ ፍቅር እንደዚህ ያልና ያለ ነው። ለዛ ነው የሶስቱ አንድ ላይ መጣመር ወይም ደግሞ ተመጣጥኖ መምጣት አስፈላጊ ነው። ሌላኛው ደግሞ የምናየው ከፓርትነር ከሚሆነው ወይም ደግሞ የፍቅር አጋር ወይም አቻ ከምንለው ጋር አብሮ መንቀሳቀስ መቻል ይፈልጋል ማለት ነው ዋና አንድ ግሩ ብቻ ቢሆኝ፣ ሰላጣውን አልወደድከው መሰለኝ። ቆንጆ ነው። ሐኪም ትዕዛዝ ስለሆነ ሰላጣ ላ እየወደድከው ምንም ማድረግ አይቻልም።